አሜን ክቡር አባታችን እግዚአብሔር አምላካችን ሆይ በዚህ በጨርነት ስፍራ የጠራህን ያሰባስበን የፍጥረታት አባት ባለቤት አስገኘ ዛሬም ፈጥረህ የምትገዛና የምታስተዳድር ምግባችንንም የምትሰጥና ሁልጊዜም የማትሰጠችን ቅዱስ አምላካችን ስሙ የተመሰገነ ይሁን። ተከበሩ አባታችን መላከ መንክራት ቁሙስ አባ ኃይለ ማርያም አበበ የዚህ ታላቅ ገዳም አስተዳዳሪና የመንጋ ወረኛ፣ ተከበሩ መምህር ብርሃን አሳየ፣ የተከበራቸው ሊቃውንተ ቤተ ክርስቲያን ሌሎችም ከጊዜ አንጻር ውድ የእግዚአብሔር ሕዝቦች የዚህ ጉባኤ አዘጋጆች እና ታዳሚዎች በልዑል እግዚአብሔር ስም እንደምን አደራችሁ? አይሰማም። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? ምን አምላካችን መድኃኒታችን የሆነ ኢየሱስ ክርስቶስ ስሙ በዘላ ዓለም የተመሰገነ ይሁን፣ አሜን። እንግዲህ እግዚአብሔር በእውነት በብዙ መልክ፣ በብዙ ነገድ፣ በብዙ አይነት ነው የሚያስተምርና እግዚአብሔር አምላካችን ስለ ሕይወታችን፣ ስለ ማንነታችን የሚያስተምረን ለእያንዳንዳችን ስለሚደርሰን ማለት ነው። ራሳችን በምናውቀው ልክ ይደርሰናልና ውድ እግዚአብሔር ጊዜ በእግዚአብሔር ሰዓት እንደመሆኗ ልትሸራረፍ ወይም ደግሞ ሳንጠቀምባት ልንቀር አይፈለግም። በጣም እግዚአብሔር ይፈልጋታል እንጂ ጊዜ እኛ ልጆች የምንድንባት ጊዜ፣ ውድ ጊዜ ስለሆነች እሷን የግድ መጠቀም ያስፈልጋልና፣ ተዘከር እግዚኦ ከመመሬት ንህነ ወሰብሰ ከመሳየር ዋይኒው ወከመ ጽጌ ገዳም ከማሁ ይፈሪ መዝሙረ ዳዊት ብዙ ጊዜ የተናገረው ቅዱስ ቃል ነው። አቤቱ እኛ መሬት እንደሆን አስብ ይላል። እኛ ምን እንደሆን ተናገሩ። እኛ ምን እንደሆን፣ መሬት እንደሆን አስብ ተዘከረ እግዚኦ ከመ መሬት ንሕነ። እኛ አቤቱ እኛ መሬት እንደሆንን አስብ። ወከመ ጽጌ ገዳም ከማሁ ይፈር ይላል። ወሰብእሰ ከመ ሳዕር መዋዕሊሁ፣ የሰው ዘመኑ እንደ ሳር ነው። ከመ ሳዕር መዋዕሊሁ፣ ዘመኑ እንደ ሳር ነው። ወከመ ጽጌ ገዳም ከማሁ ይፈር ጽያት በገዳም ወይም የገዳም የጫካ የዱር አበቦች እንደሚያፈሩ ነው ይላል። በተለይ የሰውን ማንነት፣ የሰውን ሕይወት የሚገልጽ ቅዱስ ቃል እዚያ ውጭ ደግሞ ዛሬ አሁን ወከመ ጽጌ ገዳም ስንል አሁን ዘመነ ጽጌ በማለት ይህን ሰዓት ብዙ ጊዜ የምናውቀውና በተለይ ከመስከረም 26 እስከ ህዳር አምስት ያለው ዘመነ ጽዬ ነው የሚባለው እና ጽዬ ምንድን ነው የሚለውንም አብረን እያየን ስለምንሄድ እኛ መሬት እንደወነን አስብ ካለን በኋላ ደግሞ የሰው ዘመኑ እንደ ኢሳር ነው ይላል እና እኛ መሬት እንደሆነ መጀመሪያ አራት ባሕሪያትን ስናያቸው በዚያ ውስጥ ያለን ሰዎች ነው። ሰው ማንም ሰው የተገኘ አንዱ ባሕሪው በበለጠ ከመሬት ነው። ሌሎችንም ስናያቸው አራቱ ባሕሪያት ሥጋንም ማየት ነው እና ሰው አንተ መሬት ነህ፣ ወደ መሬትነትህም ትመለሳለህ ተባለ። አዳም መሬት አንተ ወትገቡ ውስተ መሬት አንተ መሬት ነበር እና ወደ መሬትነት ትመለሳለህ፣ የሚል መልእክት ብዙ ጊዜ በብዙ ተጽፎ እናየዋለን። እና እኛ መሬት እንደሆንን አስብ ይላል። እና ጽጌ የሚለውን መጀመሪያ ስናየው ጽጌ ማለት አበባ ማለት ነው። ምን ማለት ነው? ጽጌ ማለት ምን ትንሽ ደከም ብላችኋል። ቁማችሁ ያደራችሁም ትመስላላችሁ። እንዳንዴ ምኝታ ብዙ ጊዜ እንደሚያደክም ታውቃላችሁ። ሰው ከመጠን በላይ ከበላ፣ ከመጠን በላይ ከተኛ፣ ብዙ ከበላ ወደ ተሸካሚነት ይቀየራል። ብዙ ከበላ ማለት ነው ማለት ከመጠኑ በላይ ከበላ ያ ሌላ መሸከም ነው እንጂ ለእሱ አገልግሎት አይሰጥ ብዙ ከተኛ ደግሞ ወደ ሬሳነት ይቀያል፣ ወደ ሬሳነት በድን ይሆናል። ስለዚህ ድካም ያመጣል ማለት ነው። እና እናንተ ተኝታችኋን ማለት ሳይሆን እንዲህ አለ ለማለት እንጂ እናንተማ ብዙዎቻችሁ እዚህ ያደራችሁ፣ ብዙዎቻችሁ በቤታችሁ ናችሁ፣ እግዚአብሔርን ስታመሰግኑ ያደራችሁ፣ ብዙዎቻችሁ ለሀገር ስትጸልዩ ያደራችሁ፣ ብዙዎቻችሁ እግዚአብሔርን ስታመሰግኑ ያደራችሁ ናችሁ። እስቲ እግዚአብሔርን እንደው በእውነት ደስ ብሏችሁ ከሆነ አመስግኑት። እግዚአብሔር እግዚአብሔር ይባርካችሁ። ግ እና ስለዚህ ጽዬ የሚባለው እንግዲህ ዘመነ ጽዬ ማለት ምንድን ነው የሚለውን እናያለን። አሁን ጽዬ ስንል ብዙ ነገሮችን